አሰላሙ አሌይኩም እንዴት ናችሁ፣ የዩቱብ ቤተሰብ ቤተሰብ ፕላስ እንዴት ናችሁ? እንዴት ይዟችኋል ረመዳን? ዛሬም በአዲስ ቪዲዮ መጥቻ አለው። ዛሬ ይዤላችሁ የመጣሁት ቆንጆ ብስኩት ለረመዳን የሚሆን ብስኩት በረመዳን ይዤላችሁ መጥቻለሁ። ተከታተሉኝ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እያበረታታችሁኝ አስራ ሁለት አስራ ሁለት ላይ ስታክ አድርጌ ያለው ተውተው ከፍ እያደረጋችሁኝ ትላለህ እሺ ወደ አሰራሩ እንግባ አንድ የሾርባ ማንኪያ ፒኪንግ ፓውደር አንድ የሾርባ ማንኪያ ካሜራ አንድ የሾርባ ማንኪያ ጨው ና ግማሽ ሲኒ ሶካር ታደርጋላችሁ በነገራችን ላይ ከጨው ለብስኩት ሲሆን ከጨው ስኳሩ መብዛት አለበት ሁለት እንቁላል በወተት ብቻ ነው ቢቦካው በነገራችን ላይ ውሃ ምናምን አይጨመርም ትንሽዬ ብጨምሩም ችግር የለውም፣ ግን በወተት ብቻ ሲሆን አሪፍ ነው። እዚህ ጋር ነገር አበላሸው። አሁን አይደለም የሚጨመረው ሀባ ሶዳ፣ ይህ ጥቁር አዝሙድ ከዱቄት በኋላ ነበር። ልክ ጨምሬው እንደዚህ ሳዋህ ደው ነው ትዝ ያለኝ አሁን ለመጨመሩ ማለት ነው። እና እንደኔ አሁን እንዳጨምሩ ችግር የለውም፣ ግን በስ ደስ ይልማል ከዛ ዱቄታችሁን ትጠቀማላችሁ ትጨምራላችሁ። በነገራችን ላይ እኔ የምጠቀመው ዱቄት ፎም ነው፣ ከኩዌቲ ፎም በጣም አሪፍ ነው። በጣም መወዳት። እችን ዱቄት እችን ዱቄት ተጠቀሟት፣ በጣም አሪፍ ናት። ለዳቦም እንደዚህ ለሙአጀ ናት ምናምን። ለማንኛውም ለቢዛ የምግብ የምግብ ሰራተኞች እችን ተጠቀሟት መጡ መዳሞቻችሁን እቴን አስመጡ። ከዛ ዘይት ትንሽዬ ጠብ ታደርጋላችሁ። እኔን ብዙም ዘይት አላደርግም። በዘይት ለሚጠበስ ነገር ዘይት ብዙም አላደርግም እንደ ባለፈው ካላመለጠኝ ካልተገለበጠብኝ ማለት ነው። ቁቁር ቆቆር ሰርቻለሁ። ገብታችሁ ይኸው በነገራችን ላይ በዚህ መልኩ ጠብ እያረጋችሁ በደንብ አርጋችሁ እሹት። በቃ ቆንጆ አስተሻሸት ነው ያሸውት እንደኔ ጡንቻ የሌላችሁ በነገራችን ላይ በእግራችሁ ታጥባችሁ ግቡበት። ስተክፍሩላረቴ ሶቢያ ነውር ነው አይባልም። እንደዚህ እኔ እየቀለድኩ ነው። በደንብ ብሹት፣ ከዛ ለአንድ ሰዓት ያክል ሾፍናችሁ አስቀምጡት። ከአንድ ሰዓት በኋላ ደረሰልኝ ተመለስኩኝ። ይሄም በደንብ መቡካት የለበትም ትንሽ ብድግ ሲል ነው ወዲያው እንትን ማለት ያለባችሁ ግን ብርድ ሰዓት ከሆነ በነገራችን ላይ ሞቅ ያለ ቦታ አስቀምጡት። ምናምን በአንድ ሰዓት ቶሎ እንደዚህ ብድግም አይደላችሁም። አሁን ብርድ ነው እኛ ያለንበት እና ሞቅ ወተቱን ከውጭ ነበረ አድርጌ ምናምን አስቀምጬ የሰራሁት። ወተቱን ሞቅ ማድረግ ይቻላል። እንደ ውሃው ሞቅ ማድረግ አይቻልም። እንደዛ ብሎ የሚጠይቅም እኮ አይጠፋም። እሺ እንደዚህ ያድርጋችሁ። በነገራችን ላይ በስሱ ዳምጡት። ለብስኩት ሲሆን ዘይቱን ምናምን እሳቱን ስለማይቀነስ በደንብ በስሱ መዳመጥ አለባችሁ። ከዛችን ነገር በነገራችን ላይ ከሼይን የጠለኳት ሱቅ ላይ ኖራላኪት በጣም ነው መውደው፣ ኮከብ በነገራችን ላይ ልብስ ላይ ራሱ ኮከብ ነገር ካለ እገዛለሁ። የሆነ ነገር ላይ ኮከብ ሲኖር በቃ ኮኮብ ኮኮብ ውስጤ ነው፣ በቃ ኮኮብ ኮኮቤ ነው ትላለ። በጣም ነው ወደው ኮኮብ ና ኮኮብ ደሞ በረመዳን ሲሆን በቃ ልዩ ነው ስላችሁ እና በዚህ መልኩ ቅርጽ እያወጣው ነው። እየተበላሸብኝ ነው ግን ችግር የለውም መጨረሻው ሆያ ስለሚያምር ታዩታላችሁ። ከዛ ልብ ቅርጽ አለ። ልብ ቅርጽ፣ ኮከብ፣ አበባ ቅርጽ ምናምን በጣም ብዙ ነው። በአምስት ብር ነው ዋጋው አምስት ብር ነው። በነገራችን ላይ በጣም ቆንጆ ነው። ወይኔ ሼኖች ግን በቃ በዚህ አጋጣሚ ለሼኖች ማስታወቂያ ለስራላቸው። እንዴ በጣም ነው መወዳቸው በነገራችን ላይ የሆነ ነገር ስታልቁ በቃ ራሱ ነው ይዞ የሚያመጡላችሁ። ሲመጣ የበለጠ ነው የምወደው ልብሳቸውን፣ ምናቸውን፣ ሁሉ ነገራቸውን። በዚህ መልኩ እየደረደርኩት ነው ዘይቴን። ጥጅ ያለው በነገራችን ላይ ማሻአላህ ሲያምር ብስኩትም ወዳለሁ ጥሎብኝ ማጀናት ነገር ወዳለሁ። ብስምላ ቆቀርም ብስኩትም ብስኩት ደግሞ ማት ነው የሰራሁት። በጣም ብዙ ሶስት ነን እኮ ማን እንደሚበላው ወላሁ አለ። እቺ ደግሞ አበባ አበባ ቅርሷናት። እንደዚህ ላጥ ላጥ እያረግሽ እየሰራሽ ፍተኝ ፍተኛ። ይዋ ይዋ፣ አዎ ዘይቴ ሞቋል። በነገራችን ላይ ቆቆሩን ና ይህንን በአንድ ቀን የሰራሁት አሸን። ቆቀሩን የጾመኛ ነበረ፣ የክርስቲያን ጾም ማለት ሀሊል ምናምን ሳይነካው የጾም የጾም ቆቆር ነው የሰራሁት። ጾመኛ ነበረ፣ የጓደኛ ወንድም ጾመኛ ነበረ እና ለሱ ነው የሰራሁት። እሱን ይሄ ደግሞ ለእኛ ማለት ነው። እሱን ከጠበስኩ በኋላ ነው የጠበስኩት። ንጹህ ዘይት ነው ትላለህ። በነገራችን ላይ ለዚህ ዘይቱ አይቀነስም፣ ትጨምራላችሁ። እዛው ነው የምትቆሙት። እንደ ጌማት ማለት ነው፣ ይሄ እንደ ጌማት ነው። እዛው ቆማችሁ እየገለበጣችሁ ምናምን ልክ ቀይ እንደሆነ ማውጣት። ቶሎ ነው የሚበስለው። ዘይት እንዳይመጥ እሳቱን ለቀቅ ተደርጎ ነው። አይቀነስም ለዚህ በዚህ መልኩ እየቀላልኝ ነው፣ ሲያምር ቅርጹ። እኔ ብዙ ጊዜ እዚህ ሳውዲ ለምን እንደሆነ አላቅም፣ ቅርጹ ይበላሽብኛል እና ዛሬ ነው የተሳካልኝ። እንዴት እንደተሳካልኝ አላቅም። ማለት ይበላሽብኝ የሆነ ይፈነዳብኛል እንደዚህ ንፍትል እና ከዘፍን እንድት አይነት ነገር እንደዛ ይሆንና ይበላሽብኝ እና ንድድም ነው ምለው። ቅርጽ አውጥቼ አውጥቼ ሲበላሽብኝ ደሜ ነው የሚፈላው። እንዳልኳችሁ ማዕት ነው የሰራሁት። ስሩት፣ ሞክሩት፣ ብሉት። ይሄ በነገራችን ላይ ኢትዮ እንደ ኢትዮጵያ ጣም ነው የመጣልኝ ይሄኛው። እሺ፣ በዚህ መልኩ ተጠናቋል። ሲያምር፣ ማሻላ። ሞክሩት፣ በቤታችሁ። በሌላ በአዲስ ቪዲዮ እስከምመለስ ድረስ መልካም ቆይታ።